አንደኛ እርጅና የምታዩት ማለት ነው ፊታችሁ ላይ ብቻ ሳይሆን እጃችሁ ላይ ነው። እጃችሁን ሰንስክሪን መቀማት እንዳትረሱ። ያለ እድሜያችሁ እንዳትጃጁ ግን ይሄን ማድረግ ትችላላችሁ። ሄይ ጋይስ ደህና ናችሁ ወይ? እንዴት ናችሁ? ዲቦራና የዛሬ ሜላ ቪዲዮ ላችሁ መጣው። የዛሬ ቪዲዮ ደግሞ የሚሆነው ስለ ቆዳችን እንክብካቤ በተለይ አሁን ሰመርን አስመልክቶ። ይሄ ሰመር ላይ ብቻ የምናደርገው ነገር መሆን የለበትም ሲጀመር። ነገር ግን አብዛኛው ሰው ሰመር ላይ ፀሀይ ሲወጣ ማድረግ የሚወደው ነገር ነው። እና እሱን አስመልክቶ በጣም በጣም ወሳኝ የሆነ በጣም ጠቃሚ የሆነ ነገር የዛሬ አመትም ሰርች የላችኋለሁ መሰለኝ፣ እንደዘነ ተመሳሳይ ቪዲዮ፣ ምክንያቱም በየጊዜው ማስታወስ ግዴታ ስለሆነ ለሁላችንም ማለት ነው። እና ይህን የሚጠቅማችሁን ነገር መጥቼ እኔም ለዚህ ላካፍላችሁ ብዬ አሰብኩኝ። ዛሬ የምናወራው ከረሱ እንደምትነግሩት ስለ ሰንስክሪን ነው። ስለ ሰንስክሪን ብቻ ሳይሆን እኔ የምጠቀማቸውን እና መወዳቸውን በተለይ አሁን ለቆዳ ለፊት ለፊት ለፊታችን ቆዳ ማለት ነው የሚሆኑትን እኔ የምጠቀማቸውን ሰንስክሪኖች ላካፍላችሁ ብያሰብኩኝ ለሰውነት የሚሆኑም የምጠቀማቸው አሉ እነሱን ግን ተመሳሳይ ጥቅም ስለሆነ ያላቸው እያንዳንዱ ንቀይን አ አጓትች አምጥቼ ከማሳያችሁ ሊንክ አድርጌ አስቀምጠላችኋለሁ ብያሰብኩኝ። ስለዚህ እያንዳንዱ የምጠቅስላችሁን እቃዎች እና ፕሮዳክቶች እሱን ብቻ ሳይሆን ደግሞ ባላሳያችሁንም በድጋሚ የሰውነት ሰንስክሪኖች፣ ለምሳሌ እነሱንም ሊንክ አድርጌ አስቀምጠላችኋለሁ። እዚህ ዩቲብ ቪዲዮ ለራሱ ሊንክ ማድረግ ስለሚቻል እንደዛ አረገላችኋለሁ። ዛሬ በድጋሚ ይሄንን እናውራበት ብያሰብኩኝ ባለፉ ለታ በተለይ እንደዚህ ፀሀይ የወጣ ጊዜ ማለት ነው ለልጅ ሰንስክሪን ፍለጋ ሄጄ ነበረ ለህፃን ልጅ የሚሆን ምክንያቱም ህፃን ልጆችም ፀሐይ እንደሚያስፈልጋቸው መጠን ቫይታሚን ዲ እንደሚያስፈልጋቸው መጠን ቆዳቸውን መንከባከብ ከዩቪሬ ማለት ነው መጠበቅ አለብን ስለዚህ ለልጅ የሚገዛሁትን ሰንስክሪን ተጠይቄ ነበረ ይህንን በነገራችን ላይ ለልጅ የሚሆን ሰንስክሪን በእናትሽ ሼር አርጊልን ብላችሁ ጠቃችሁ ነበረ ስለዚህ እሱንም ሊንክ አረግላችኋለሁ። እሺ አሁን ለልጅ ቆንጆ መርጬ በእግሬ ሱቅ ውስጥ ሄጄ የገዛሁትን ሊንክ አረግላችኋለሁ። እዚህ ቪዲዮ ላይ ተደ መንካት የፈለግኩኝ በተለይ ደግሞ የፀሐይ ጨረር እንዴት አድርጎ ቆዳችንን እንደሚያስረጅ ማለት ነው ማወቅ አለብን፣ እና እሱን ትንሽ ጌ ከሳይንሱንም ጠቅስላችኋለሁ። ይህንን ከዚህ በፊት ሼር አርጌ የላችሁ እንደሆነ አላስታውስም። ነገር ግን አንድ በጣም በጣም ትልቅ ጋዜጣ ላይ የወጣ ውድብ መጽሔት ነው፣ ጋዜጣ ነው፣ ምንድን ነው ኒውስፔፐር እሱ ላይ የወጣ ታሪክ ነበር እና ይሄ ሰውዬ የትራክ ሹፌር ነው፣ የትራክ ድራይቨር ነው እና ሁል ጊዜ የሚነዳበት መንገድ ማለት ነው በአንደኛው ሳይድ ፀሐይ ያገኘዋል፣ በአንደኛው ሳይድ ግን ፀሐይ አያገኘውም እና ያንም መንገድ የደጋገመ ስለሚያደረገው የእውነት የእውነት የሚያስደነግጥ የዛኔ ነው። እሱንን ዜና ከታየ በኋላ እሱን ዜና እኔም ራሴ ካየሁኝ በኋላ ዋው፣ ይሄን ያህል ይሄን ያህል ቆዳን መጉዳት የሚችል ነገር ነው ሰንስክሪን አለማድረግ የሚለውን ያስተዋልኩትኝእና ና የሰውየው ፊት ምንድን የሆነው ግማሹ ልክ እንደዚህ ግማሹ ፀሐይ የሚያገኘው ማለት ነው የ ሰማንያ አመት ነው የሚመስለው ሰውየው ግን አርባአምስት አመቱ ወይ ሀምሳ አመቱ ነው ካልተሳሳትኩኝ ማለት ነው ቆየ ዜናውን እኔም ካየሁት፣ ግን እዚህ ቪዲዮ ፎቶ አስገባላችኋለሁ እና በድጋሚ ያለ እድሜያችሁ መጃጃትን ነው ያለ እድሜያችሁ ማርጀትን እስሎዳውን ለማድረግ የድሜያችሁን ውበት የእድሜያችሁ ቆዳ እንዲኖር ለማድረግ ምትፈልጉ ከሆነ ነው ሰንስክሪን ማድረግ ያለባችሁ። እና አለ ወጣት ለመምሰል ወጣት ለመሆን እድሜ ለመቀነስ ሳይሆን ያላችሁን ውበት ያላችሁን የተፈጥሯዊ ጤናማ ቆዳ ለመጠበቅ ሳንስክሪን ማድረግ አስፈላጊ ነው። እንደነገርኳቸው ፀሐይ ጎጂ ስለሆነ፣ ስለዚህ ይህንንም ዜና አስገብቼ ማሳየት አለብኝ ለእናንተ። ምን አይነት ይሄ በድጋሚ ሰውየው አንድ መንገድ ሂዶ ሲነቃ አይደለም የሆነው። ግራጁዋል እንደዚህ ቀስ ብሎ ነው የሆነው። ስለዚህ እናንተም ፊታችሁን ሳታዩት ያለ እድሜያችሁ እየጃጃችሁ ሊሆን ይችላል። ሰንስክሪን ማታረጎ ከሆነ ልላችሁ ከዛ ደግሞ የእውነትም እኔ ባለቤት ይሄንን ብዙ ጊዜ የነገረኝ ነገር ነው እና አሁን እንደዚህ ስናወራ ስለ ሰንስክሪን ምናምን ወሬያችን እንደዚህ ነው። ለምንም እሱን ስናወራ ምን ይለኛል? የዛሬ እሱን ይሄንን አላወቅኩም ነበረ ፎቶዎች ማለት ነው የዛሬ አርባ አመት የነበሩ ፎቶዎችን የዛሬ 50 አመት የዛሬ መቶ ዓመት የነበሩ ፎቶዎችን ስትመለከቱ በእኛ እድሜ የነበሩ ሰዎች ማለት ነው። የ25 ዓመት ልጅ ፎቶ ወጥታችሁ ማየት ትችላላችሁ። አሁን ያለ 25 አመት ልጅ የዛኔ ካለ 25 ዓመት ልጅ ወጣት ነው የሚመስለው። ለምን ይመስላችኋል? ሰንስክሪን አሁን ስላለን። እሺ፣ የዛሬ አሁን ነው 50 አመት እንበል የ30 አመት ሰዎች አሁን ካሉ ሰላሳ ዓመት ሰዎች የበለጠ ኦልደር እና ማቹር ነበረ የሚመስሉት ቆዳቸው ማለት ነው። ምክንያቱም በዛ ዘመን ሰንስክሪን ስላልነበረ፣ ሰው ደግሞ አብዛኛውን ጊዜውን ውጭ ነበረ የሚያሳልፈው። ቆዳቸው በጨረር ማለት ነው በፀሐይ ይጎዳ ነበረ። ይሄንን ያው ግዴታ አለ። በአንድ ቀን ፀሐይ ላይ ውላችሁ ለውጥ አረጀሁ የምትሉት ነገር ሳይሆን ቀስ እያለ የሚሄድ ፕሮሰስ ነው። ነገር ግን እውነት እውነት እንደዛ ኮምፔር ተደርጎ ይሄ የተጠና ነገር ነው እና የዛሬ ስንት ዓመት የነበሩ ሰዎች እድሜያቸው አሁን ካሉ ሰዎች ጋር ኮምፔር ሲደረግ በጣም አሮጌ የሚባል ኦልደር ነበረ የሚመስሉት ማለት ነው እና ይሄ ለምንድን ነው ተብሎ ጥናቱ ሲደረግ አሁን አብዛኛው ሰው ሰንስክሪን ይቀባል። ስለዚህ አሁን እኔ ባለቤቴ ምሳሌ ብሰጣችሁ ቆዳው በጣም ነጭ ነው። በጣም ነጭ ነው ስላችሁ እንደ ወተት ነጭ ነው እና ፀጉር ታዲያ ፀሐይ በጣም ስለሚጎዳው ፀሐይ ላይ ከውጣ አንድ ሳይሆን የሚሆነው በርነን የሚሆነው ይቃጠላል። ፀሐይ ስለሚ ቀይ ሆኖ ደም ሆኖ ይቃጠላል ማለት ሰንበርን የሚባለው ነገር እሱ ያገኘዋል። ስለዚህ እሱ ለመጠበቅ ሲል ከልጅነቱ ጀምሮ ከልጅነቱ ጀምሮ ሰንስክሪን ይቀባ ነበረ ማለት ነው። ወዶ ለመዘነጦ እንዳላረጅ ብሎ ሳይሆን ግዴታ ሆኖበት እንዳይቃጠል ይቀባ ነበር እና አሁን እሱ ሲታይ እውነት የሚያገር ከኔ ታላቅ ነው ባለቤቴ ታላቂም ሆኖ አብዛኛው ሰው እኩል ነው የምንመስለው ሲጀመር። ስለዚህ እኔን ትልቅ ነኝ ማለት ሲፈልገው ይሆን አላቅም ነገር ግን አብዛኛው ሰው እድሜያችን እኩል ነው የሚመስለው። ኦኬ። ሌላ ደግሞ የእሱ ጓደኞች ማለት ነው እድሜያቸው አንድ አይነት እኩል የሆኑ ጓደኞች በሙሉ አብራችሁ ስታዩ፣ እሱ ጀነቲክስም ፕሌ ያደርጋል። አንዳንዱ ሰው ወጣት ይመስላል ተፈጥሮ ነው። ተፈጥሮ ነው። እሱ ግን ከሌሎች ሰዎች ጋ እኩዮቹ ጋር ሲታይ ማለት ነው እሱ በጣም ወጣት፣ ጭራሽ እድሜ ሚሆን አይመስልም። ጭራሽ እድሜ ሚሆን አይመስልም። ቢያንስ አስር ዓመት ቀንሶ ነው የሚታሰበው ማለት ነው ሰው ሁሉ ሲገምተው እና ምንድን ነው ይላል እሱ። እውነት ለመናገር እኔ ሰንስክሪን ከድሮ ጀምሮ ስለምቀባው ያለ ሰንስክሪን መውጣት ስለማልች እሱ ነው ፊቴን ሆነ ሰውነቴን ወጣት ያደረገኝ ብሎ ይላል ማለት ነው እና እውነትም ሳይሆን አይቀርም ምክንያቱም እንደነገርኳቸው አሁን እነዚህ ሳይንሱን ስንመለከት እውነትም የዩቪሬ የሰንስክሪን አለማድረግ ቆዳችን እውነትም እንዲጃጅ እንዲያረጅ ሪንክል በሙሉ ፊታችን ላይ እንዲኖር አስተዋጽኦ ከፍተኛ ከፍተኛ አስተዋጽኦ የሚያደረግ ነገር ነው። ልላ መጀመሪያ እዚህ ጋር እኔ የምጠቀማቸውን ፕሮዳክቶች ከማሳየት በፊት በድጋሚ ትንሽ እንዴት ነው ይሄ ፀሐይ እንዴት ነው ዩቪሬ ቆዳችንን የሚጎዳው የሚለውን ብናወራ ጥሩ ነው ብያሰብኩኝ፣ እና መጀመሪያ አሁን ዩቪሬ ስለ ዩቪሬ ስናወራ ማለት ነው ስለ ፀሐይ፣ ቆዳችንን መጠበቅ ያለብን ሁለት አይነት ጨረሮች አሉ። እሺ ዩቪ ኤ የሚባል አለ፣ ዩቪ ቢ የሚባል አለ። ሁለቱም ለቆዳችን መጥፎ ናቸው። አንደኛው የቆዳችንን እላይ ላዩን የሚጎዳ ነው። አንደኛው ጨረር ደግሞ ማለት ነው ውስጥ ገብቶ ሴላችንን ድረስ የሚገል ነው። እሱ ቤት ውስጥ መሆናችሁ ከእሱ ማምለጥ ላትችሉ ትችላላችሁ ወይ ደሞ ግላስ ግላስን የሚሆን ማለት ነው አልፎ መግባት ይችላል። ስለዚህ እሱ ግን ተመስገን ብዙ የለም። ዋና ቆዳችንን አፌክት የሚያደርገው ማለት ነው ይሄኛው የከላይ ሰርፌሳችንን ዳሜጅ የሚያደርገው የጨረር አይነት ነው። አሁን ታዲያ ለምንድን ነው ሰንስክሪን አርጎ ሰንስክሪን ማድረግ በጣም አስፈላጊ ነው ያለ የሚመከርበት ምክንያት ሰንስክሪን እነዚህን ጨረሮች ማለት ነው ብሎክ የማረግ ችሎታ አለው ወይ ደግሞ የማስቆም ቆዳችን ላይ ከማረፉ በፊት የማስቆም ችሎታ አለው እና ለዛ ነው ወሳኝ የሆነው ሽ ስኪን ካንሰር የበለጠ የቆዳ በሽቶች ሊያመጣ ይችላል እነሱ በጣም ኤክስትሪም የሆኑ ኮንዲሽኖች ናቸው ነገር ግን እንደነገርኳችሁ ለፊታችን እንክብካቤ ለአንገታችን ለእጃችን እንክብካቤ የምናስብ ሰዎች ማለት ነው ደግሞ እውነትም ለመልካችንም ለወጣትነታችንም ማለት ነው ሰንስክሪን መቀባት ወሳኝ የሆነ ነገር ነው። አሁን ስለ ሰንስክሪን አይነቶች ደግሞ ስናወራ ሁለት አይነት አሉ። አንደኛው ብዙ ገበያ ላይ ያሉት ማለት ነው የሚነራል እና የኬሚካል ናቸው። የሚነራሎቹ እራሳቸው እነዚህ ሰንስክሪን ውስጥ ያሉት ነገሮች ማለት ነው ኦክሳይዶች ለምሳሌ እነሱ ራ ይሄ ጨረሩ እንዲመለስ ያረጉታል። የኬሚካሉ ደግሞ ምንድን ነው የሚያረጉት? አንዳንዶቹ ሬው ሲመጣ ጨረሩ ሲመጣ እነሱ አብዞርብ ያረጉታል ማለት ነው። ስለዚህ ቆዳችን ሳይሆን እነሱ ይቀበሉታል። አሁን ሰንስክሪናችሁም ደግሞ ለዘላለም ጠዋት ተቀብታችሁት ዘላለም የሚቆይ ነገር አይደለም፣ ችሎታው እየቀነሰ ይሄዳል። ስለዚህ ኖርማል የሚመከረው በየሁለት ሰዓቱ በጣም ደግሞ ፀሐይ ላይ የምትሆኑ ከሆነ አብዛኛውን ጊዜ ማለት ነው ደጋግማችሁ አፕ ላይ እንድታደርጉ ይመከራል። ስለዚህ በድጋሚ አሁን ጨረር ላይ ፀሐይ ላይ ማቱሉ ከሆነ ግን ጠዋት ተነስታችሁ ከስኪንኬራችሁ መሀል አርጋችሁ ሎሽናችሁን ከመቀባታችሁ በፊት የፊት ሞስቸር ዘራችሁን ከመቀባታችሁ በፊት ሰንስክሪናችሁን አርጋችሁ ከዛ በኋላ እሱን ከዛ በኋላ ደግሞ መጨመር ትችላላችሁ። እንደዛ ማድረግ ትችላላችሁ ልላችሁ ነው። ከሜካፓችሁ ስር ማድረግ ትችላላችሁ። እና ከስኪንኬራችሁ አንዱ አርጋችሁ መጠቀም ያለባችሁ ነገር ነው ግዴታ። ውጭ ስትወጡ ብቻ የምታደረጉት ነገር እንዳይሆን ማለት ነው እና እንደነገርኳቸው አሁን የዚህ ጋራ ስንት አይነት በጣም መወዳቸው እና የምጠቀማቸው አሁን ለእኛ የሚሆን ሳንስክሪን ደግሞ ማግኘት የዛሬ አምስት አስር ዓመታት ችግር ነበረ። ምክንያቱም ለእኛ ከለር ስኪን ተሰርቶ ስላልነበረ ስትቀቧቸው ነጭ ያደረጓችኋል። ነጭ ሰማያዊ ያደረጓችኋል እና እነዚህ ለኛ ከለር ለጥቁር ሰው ከለር የሚሆኑ ሰንስክሪኖች ናቸው። ስለዚህ ተወዷቸዋላችሁ። ይህንን ሁሌ የምጠቅስላችሁ ሰንስክሪን ነው። በጣም በጣም የምወደው ይሄኛው። ለፊቴ አርባ አምስት ነው የኤስፒኤፍ ሌቭሉ የሰን ፕሮቴክሽን ፋክተሩ ማለት ነው ያለው አርባ አምስት ነው። ስለዚህ ቆንጆ ነው። ቆንጆ አድርጎ በድጋሚ ፊታችሁ ላይ ስትቀቡት አሪፍ ነው። ይሄ ደግሞ ለውሃም ለምሳሌ ዋና የምትሄዱ ከሆነ ሰማንያ ደቂቃ ያክል ኦልሞስት አንድ ሰዓት ተኩል ያክል ማለት ነው ፀሐይ ላይ ዋናችሁን ብትዋኙ ፊታችሁ ውሃ ቢነካውም ይቆያል። ዝም ብሎ ታጥቦ የሚጠፋ ነገር አይደለም። ስለዚህ ይህንን በጣም የሚመክረው አንደኛው ሰንስክሪን ነው። ሰሞኑ መጠቀም የጀመርኩት ደግሞ ይሄኛው ሰንስክሪን አለ። ይሄኛው የሴራቪ ይሄ በጣም የምታውቁት ብራንድ ነው። በጣም ተወዳጅ ነው በስኪንኬር ዙሪያ አለ ኢንተረስት ካላችሁ የምታውቁት ብራንድ ነው። እና ይሄኛው ከየትኛው ሱቅ ማግኘት ትችላላችሁ፣ ነገር ግን በድጋሚ ሊንክ አረጋላችኋለሁ። ይሄ የሰንስክሪንም አለው ግን ኤስፒኤፍ 30 ነው። 30 ቆንጆ ነው ቤዚክ ነው። እኔ ከሀምሳ በላይ ነው መጠቀም የምወደው ምክንያቱም ከሀምሳ በላይ ሲሆን ፎር ሹር ፕሮቴክትድ መሆኔን አውቃለው። ስለዚህ ሀምሳ በላይ ነው መጠቀም የምወደው። ነገር ግን ይሄኛው ሞይስቸራይዚንግ ሎሽንም ስለሆነ ማለት ነው ይሄንን በቀላሉ እንደ ሞይስቸራይዘር ጧጧ ስነሳ አረገውና፣ በድጋሚ ይህን ሰሞኑን ነው መጠቀም የጀመርኩትኝ። የቀን ነው የቀን ሎሽን ነው። ይህንን ቀበውና ከዛ በኋላ ደግሞ ልወጣ ስል ደግሞ ሌላ ሰንስክሪን ይደረባለሁ ማለት ነው። ስለዚህ ይሄም ኦይል ፍሪ ነው፣ እንድት እንዳለ እንዲያልባችሁ ምናምን አያረግም። ቆንጅዬ የሆነ ደግሞ ሃይለሮኒክ አሲድም አለው። ስለዚህ ሃይለሮኒክ አሲድ ደግሞ ለቆዳችን በጣም በጣም ቆንጆ ነው። ስለዚህ ሁሉን ነገር ያካተተ ቆንጂ የሰንስክሪን ላይት የሆነ የምትፈልጉ ከሆነ ይሄኛውን በድጋሚ ሰሞኑን እየወደድኩትኝ ያለሁት ነው። ሁልጊዜ ደግሞ ከቁምሳጥን ውስጥ ልብለው የማይጠፋ ማለት ነው። ይሄኛው የሱፐር ጉፕ ይሄኛው ሰንስክሪን ነው። ይሄኛው ስቲኩም አለኝ ለሰውነቴ ላይ እጄ ላይ የማረገው ስቲኩም አለኝ ምክንያቱም አንደኛ እርጅና የምታዩት ማለት ነው ፊታችሁ ላይ ብቻ ሳይሆን እጃችሁ ላይ ነው። እጃችሁን ሰንስክሪን መቀማት እንዳትረሱ አደራ። በድጋሚ ሰው የሰውን እድሜ ማወቅ ከፈልጋችሁ ፊቱን አትዩ እጁን እዩ፣ እጁ ይነግራችኋል። እሺ እና እጃችን ላይ ነው መጀመሪያ በተለይ በፀሐይ ስንጎዳ ሪንክል የምናየው መጨማደድ የምናየው እሱንን ለማስቆም ወይ ደግሞ ትንሽ እንኳን ስሎው ዳውን ለማድረግ የምትፈልጉ ከሆነ ያለ እድሜያችሁ እንዳታ በእድሜ ማርጀት እግዚአብሔር ይመስገን ጸጋ ነው። እሺ ጸጋ ነው ያለ እድሜያችሁ እንዳትጃጁ ግን ይሄን ማድረግ ትችላላችሁ ነው እና ሁል ጊዜ ይሄኛው የስቲክ ቨርዥን ማለው እንደነገርኳችሁ እሱን ጥጄ ላይ ይዤው የምወጣው ነው። ይሄንን ግን ለፊት የማደርገው ነው። ይሄ ደግሞ ኤስፒኤፍ አርባ ነው። ሌላ ይሄንን ባለፈው ዕለት ነው ሱቅ አይቼ የገዛሁትኝ ይሄኛው የአልፍ ነው። ይሄኛው ያን ያህል ውድ አልነበረም። እውነቱን ለመናገር እነዚህ አንዳንዶቹ ወደድ ያሉ ናቸው። ይሄኛው ውድ አልነበረም። ስለዚህ ይሄኛው ደግሞ እንደ ፕራይመርም ሁላ ያገለግላል ሲል በጣም አሪፍ ነው። ምክንያቱም ሜካፕ በማድረግበት ቀናቶች ሜካፕን ከማድረጌ በፊት ይሄንን ልቀባ እችላለሁ ብያሰብኩኝ ማለት ነው። ስለዚህ በድጋሚ ኤስፒኤፍ ሰላሳ አምስት ነው። ስለዚህ ይሄኛውንም በድጋሚ ሜካፕ በማድረግ ለምሳሌ ዛሬ አሁን እንደዚህ ሜካፕ አድርጌያለሁ። ከሜካፕ ስር ይሄንን አድርጌያለሁ። ምክንያቱም እንደ ፕራይመርም ስላገለገለ ማለት ነው እና ይሄንንም ትወዱታላችሁ ብዬ አስባለሁ ሌላ ይሄኛው ለፊቴ ብቻ ሳይሆን ለሰውነቴም በተለይ ለአንገቴም ለደረቴም የምጠቀመው ነው እና ይሄንን የምወድበት በጣም ኢንቪዝብል ነው እና ደግሞ አፕላይ ሳደረገውም የመጨረሻ ደስ የሚል ሰንስክሪን ነው እና ይሄ እጄ ላይም ሁሉ ነገር ላይ የማረገው ሰንስክሪን ነው። በድጋሚ ይሄኛውን ቢያንስ ሁለት ቤት ውስጥ ሁል ጊዜ አለኝ። አንዱን ይዤ መወጣ ከሆነ አንዱን ደግሞ ቤት ውስጥ ይኖረኛል ማለት ነው እና ይሄም የሼሺዶ ሰንስክሪን ነው። ይሄኛውም አንደኛን በጣም ቆንጆ ነው። ሳይዙ ተልቅ ያለም ስለሆነ እንደነዚህ ትንንሽ ስላልሆነ ማለት ነው። ለቤተሰቡ ሁላ አላው። ፒክኒክ የምትሄዱ ከሆነ ወዘተ ለሁሉም ሰው የሚበቃ ሰንስክሪን ነው። እንግዲህ ዛሬ ይሄንን ቪዲዮ እንደዚህ ሰርቼ ግዴታ ለእናንተ ማካፈል አለብኝ ብዬ አሰብኩኝ። በድጋሚ የሚጠቅማችሁ ቪዲዮ ሆናል ብዬ ተስፋ አድርጋለሁ። በድጋሚ ጥያቄ ካላችሁ ታች ልትተውልኝ ትችላላችሁ። እኔ የምጠቀማቸው ነገሮች በሙሉ አስቀምጥላችኋለሁ። ስለዚህ ምንም የሚያመጣችሁ ነገር የለም። በተረፈ እናንተም የተፈጥሮ ውበታችሁን እየተንከባከባችሁ ታቆይታላችሁ ብዬ አስባለሁ። ይሄ ቪዲዮ ደግሞ ለእሱ ይረዳችኋል ብዬ ተስፋ አረጋለሁ። ከወደዳችሁት ያው ላይክ ስጡት፣ ሼር አርጉት፣ አስተያየታችሁን ታች ንገሩኝ። በሚመጣው ቪዲዮ ደግሞ እንደዚሁ እስከምንገናኝ ድረስ ቻው።